ኢኮኖሚ አካባቢ ያለው ነገር ሲጠቃለል ኢትዮጵያ አሁን ዘመን መጥቶላታል። ሰማይ ተከፍቶላታል፣ በርናስኮ ተከፍቶላታል። ያን ማየት አለማየት የግለሰቡ ውሳኔ ይሆናል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ ነው። የተዘነጉ ጉዳዮች የሚታወሱበት፣ ይቻል የማይባል ጉዳይ የሚሰራበት፣ ውጤት የሚታይበት፣ በታሪክ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 እያደረኩ ገንዘብ አገኝበታለሁ ብሎ በስፋት ህልሙን ጽፎ አቀረበ መምህሩ ይህ ህልም አይደለም ቅዠት ነው ብሎ ኤፍ ሰጠው ለምን ሲለው ይህንም ያክል መሬትና ሀብት ኬት ታመጣለህ ይህ የማይቻል ጉዳይ ነው አንድ እድል ሰጥሃለሁ ነገ ህልምህን ቀይረ ጽፈና ይሄኛው አይሰራም አለው ኤፍ ሰቶት። ተማሪው ገባ ለረዥም ጊዜ አሰበ ህልሜ ልተው ወይስ ኤፍ ልውሰድ አለ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 ጣና የአባይ ታላቅ ነው ይባላል። ጣና ሌኩ የአባይ ሚፈሰው ታላቁ ነው ይባላል። እና አንድ ቀን አባይ ጣና ጋር ይመጣና አሳልፈኝ መሄድ እፈልጋለሁ። በቃኝ እዚህ ከአንተ ጋር መጎለት ያማረኝ ነገር አለ ካልተጓዝ ኪለዋል ጣናን በሰከነ መንገድ ተው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 እንደ ከወንድምህ ከአባይ ጋር ብትስማሙ ብትታረቁ ይሻላል። እኛም በመሃል ተጎዳ ነው፣ ወርቁም ሄደ፣ አፈሩም ሄደ እና እርቁ ይምጣ ብሎ ጣናን ጠየቁት። ጣናም እኔ ምን አደረግኩ? መጀመሪያም እኮ ለመንኩ። በየመሃሉም እኮ ከአባይ አንዳንዶቹ ሁለት ሶስት ሲመጡ ተቀብዬ አቀፍኩ። እናንተ እንዝናናብኝ ብትሉኝ በጀልባ እየሄዳችሁብኝ ነው፣ እንጠጣ ብትሉኝ እየጠጣችሁ ነው ከኔ ጨልፋችሁ፣ እንረስ ብትሉም እያረሳችሁብኝ ነው እኔ የእናንተን ሀብት ጠብቄ ታዝዤ ከነ ክብሬ ያለው ከእናንተ ጋር ነው። ሸለቆ ለሸለቆ እየተሽከረከረ ሀብታቸው የሚወስደውን ተመለስ በሉት እንጂ እኔ ባለሁበት ከነ ክብሬ ያለሁትን የጠየቃችሁትን እየመለስኩ ያለሁትን ምን ትሉኛላችሁ? አላቸው ይባላል። አመሰግናለሁ።